የሶማሊያው ፕሬዚዳንት በቀይ ባህር ጉዳይ ውይይት እንዲደረግ ጥሪ አቅርበዋል ሰላም እንደሙላችኋል ክብራትና ክብራን የተፎክስ ቤተሰቦ የዕለቱን ዜና ጀላችሁ ቀርብ ያለው ለቻናላችን አዲስ ከሆናችሁ ቪዲዮችንን ላይክ ቻናላችን ሰብስክራይብ በማድረግ ይጀምሩ የሶማሊያው ፕሬዚዳንት በቀይ ባህር ጉዳይ ውይይት እንዲደረግ ጥሪ አቅርበዋል ኢትዮጵያ ካለፉት አምስት ዓመታት ወዲህም የባህር በር ጥያቄ በማቅረቧ በተለይም አሰብ ወደብ ላይ ህጋዊ ባለቤት ጥያቄ በማንሳቷ የቀጣይና የፖለቲካዊ አጀንዳ የቀይ ባህር ጉዳይ ላይ ያተኮረ ሆኗል ተብሏል ይህ የኢትዮጵያ የባህር በር ጥያቄ ተከትሎም ሶማሊያ፣ ግብጽ፣ ኤርትራ ትብብር ፈጥረው ኢትዮጵያ ያቀረበችውን የባህር በር ጥያቄ እንዳይሳካ ለማድረግ በመታገል ላይም ይገኛሉ። በተለይም ኢትዮጵያ ከሶማሌላንድ ጋር በርበራ ላይ የባህር በር በሊዝ ለመያዝ የመግባቢያ ሰነድ መፈርሟ ምክንያት የሶማሊያ ፕሬዝዳንት ጉዳዩን እንደ ወረራ በመቁጠር በቀጠናቸው ከፍተኛ ዲፕሎማሲ ጫና እንዲፈጠርም አድርገው ነበር። ይህ የኢትዮጵያ የባህር በር ጥያቄ በስጋት የሚመለከቱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ሰሞኑ ወደ ቀይ ባህር ጉዳይ የሚዋሰኑ ሀገራትን ውይይት ትብብር እንዲከተሉ አሳስበዋል። የሀገራትን ሉዓላዊነት ማስጠበቅና ግጭትን የመከላከል አስፈላጊነትም አጽንኦት ሰጥቶበታል። ፕሬዚዳንቱ ከአል አረቢያ ጋር ባደረጉት ቆይታ እንደተናገሩት ኢትዮጵያ የባህር በር በሌላት ሀገር ብትሆንም ቀይ ባህር ለመጠቀም ህጋዊ መንገዶች ኋላ ሲሉ ገልጸዋል። ክለውም የዓለም አቀፍ ተቀባይነት ባላቸው መርህ መሰረት መሆን አለበትም ብለዋል። በኢትዮጵያና በጎረቤት ሀገራት መካከል ወታደራዊ ግጭት ሊፈጠር ይችላል የሚሉት አሉባልታዎች አሉ ያሉት ፕሬዚዳንት ሐሰን ሶማሊያ በማንኛውም የጥቃት ድርጊትና ግዛት አንድነት መጣስን እንደማትደግፍም አስመልክተዋል። ፕሬዚዳንቱ የቀይ ባህር በቀጠናው ያላትን ስትራቴጂካዊ ፋይዳ አጽንኦት ሰጥተው በሁለቱም አገራት አለመግባታቸውን በሰላም እንዲፈቱ ጥሪ አቅርበዋል። አያይዘውም ሶማሊያ ለቀጠናዊ መረጋጋት ያላትን ቁርጠኝነት አረጋግጠዋል። በተጨማሪም ታላቁ የኢትዮጵያ ሕዳሴ ግድብ ለአፍሪካ ቀንድ ኢኮኖሚ እድገትና ኃይል ውደትም ቁልፍ ሚና ይጫወታል ሲሉም አወድሰዋል። በግድብ ምርቃት ስነ ምግባር ላይ መገኘታቸው ተከትሎ ሶማሊያ ከግብጽ ጋር ስለሚኖራት ግንኙነት ሲገልጹም ሶማሊያ ከግብፅ ጋር ያላትን ስትራቴጂካዊ አጋርነትና ከኢትዮጵያ ጋር ያላት ጠንካራ ግንኙነት አከብራለች ሲሉም ተናግረዋል። በአፍሪካ ትልቅ ከሆኑት ሀገራት መካከል አንዷ የሆነችው ኢትዮጵያ የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻነቷን ካወጀች በኋላ ተከትሎ ነው። ከዛ ጊዜ ጀምሮም አገሪቱ ለገቢና ለውጭ ንግድ የጅቡቲን ወደ መጠቀም ላይ ትገኛለች። ምንም እንኳን ጠቅላይ ሚኒስትሩ ሀሳባቸው የሚሳካው ከግጭት ውጭ በሆነ መንገድ ብቻ ነው ያሉ ቢሆንም፣ የባህር በር ጥያቄ ትብብር ይርቅ የስጋት ምንጭ ሆኗል ሊሆን ይችላል የሚል ስጋትን ፈጥሯል። ምንም እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት በቀጥታ ኤርትራ ላይ ያነጣጠረ ባይሆንም፣ በርካቶች በሁለቱ ሀገራት መካከል ባለፉት ዓመታት የተሻሻለ ግንኙነት ሊያበላሸው ይችላል የሚል ስጋት እንዳላቸው ገልጸዋል። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሀሽም ጥያቄው የሚነሳው በዚህ ወቅትም ሀገሪቱ ኢትዮጵያ ውስጥ ፖለቲካዊና ኢኮኖሚያዊ ቀውስ ለማዛባት ነው ይላሉ። አብዱራህማን ምክንያታቸውን ሲጠየቁም ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ለተፈጠረው ችግር ምንም አይነት ምላሽ ስለሌላቸው በአያያዝ ላይም ግልጽ ድክመቶች ስላሳዩ ጉዳዩን ወደ ሌላ ጉዳይ ማሸጋገር ይፈልጋሉ። በአዲስ አበባ ዩኒቨርሲቲ ሶስተኛ ድግሪያቸውን በዓለም አቀፍ ግንኙነት ላይ እየሰሩ የሚገኙት ነገራ ጉደታ በበኩላቸውም በአቡ ሀሽም ሀሳብ በተወሰኑ መልኩ ይስማማሉ። ይሄ የባህር በር ጥያቄ አሁን የተነሳው ሰዎች ለጦርነት ማሰብ አቁመው ውጫዊ የሆነ ነገርና የሀገሪቱ አንድነት የሚያመጣ ጉዳይ እንዲያስቡ ሊሆን እንደሚችልም ግምታቸውን አስቀምጣል። ሌሎች ምክንያት ደግሞ ኢትዮጵያ አሁን ካለች በችግር የመውጣት አቅም ያላት የሚል መልእክት ለማስተላለፍ ይሆናል። ሶስተኝነት ደግሞ ሀገራዊ ከሆኑ ጉዳዮች ወደ አካባቢውና አለም አቀፋዊ ጉዳዮች አቅጣጫ ለማስቀየር ታስቦ ሊሆን እንደሚችልም ይጠቅሳል። አቡ ሀሽም በኢትዮጵያ በጠቃላይ ከሁሉም ጎረቤቶቿ ጋር ጥሩ ግንኙነት እንዳላት በመግለጽ ከሞምባሳ፣ ከሞቃዲሾ ከበርበራ ከጅቡቲ ከአሰብ እና ከምጽዋ እስከ ፖርት ሱዳን ድረስ ስድስት አማራጮች የመጠቀም እድላላትም፣ ይላል ለዚህ እነዚህ ወደ ብድሎችም ኢትዮጵያ ያሏትን የጠቅላይ ሚኒስትር ንግግር በሀገራት ጦርነት እንደማወጅ ይወሰድ ይችላል ብለው ይሰጋሉ። አቶ ነገራ በበኩላቸው ኢትዮጵያ ያንን ሁሉ ሕዝብ፣ ትልቅ ጦር፣ በዲፕሎማሲ ተጽዕኖ ከፍተኛ የሆነ የባህር በር እንፈልጋለን ስትል ስለ እነዚህ አካላት ትልቅ ስጋት እንደሚሆኑም ያምናል። እነዚህ ጎረቤት ሀገራትም ኢትዮጵያ የባህር በር ፍላጎቷ ከድንበር ማስፋት ጋር አያይዘውም ስለሚወያዩ ካለመቀበላቸው በተጨማሪ እንደ ስጋ ሊመለከቱት እንደሚችልም ጨምረው ገልጸዋል። ነገር ግን ይህ የኢትዮጵያ ፍላጎት እነርሱም ያውቃሉ። ኢትዮጵያ ወደፊት ይህን ጥያቄ ማንሳት እንደምችል ይረዳሉ በማለትም ጥያቄውን ለሀገራዊ እንግዳ እንደማይሆን ጠቅሰዋል። አቶ ነገራ ጅቡቲ ከኢትዮጵያ ጋር ያላት ኢኮኖሚያዊ ትስስር በጣም ከፍተኛ መሆኑን በማንሳት የባህር በር መፈለጓ ትልቅ ስጋት እንደሚፈጥርባትም ያብራራሉ። ከብሔራዊ ገበያችን ውስጥ ሰባ በመቶ ኢትዮጵያ የምትከፍለው የወደብ አገልግሎት ነው። ኢትዮጵያ ይህን ማንሳቷ ጅቡቲ ምጣኔ ሀብቷ ፍላጎት ስጋት ነው። ለሶማሌላንድ ግን ይላሉ አቶ ነገራ የተጠቅመው ነፃነታቸውን ለማግኘት ሊጠቀሙበት የለት ስለሚችሉ ለእነርሱ መልካም አጋጣሚ ሊያመጣ ይችላል። በሌላ በኩል ሶማሊያ የስጋት መልእክት ነው የሚያስተላልፈው። ምክንያቱም እዚህ አካባቢ ኢትዮጵያ እንደ ኢምፓየር የመመለከት ሁኔታዎች አሉ። ስለዚህም የኢትዮጵያ ፍላጎት በአግባቡ ካልተያዘ ኢትዮጵያ ከሶማሊያ ከጅቡቲ፣ እንዲሁም ከኤርትራ ጋር ልትጋጭ ትችላለች፣ አካባቢውንም ወደ ጦርነት ሊወስድ ይችላል። ለአሁኑ ግን ውጥረት ነው ሊፈጥር የሚችለው በማለት ሀሳባቸውን ያጠናክራሉ። ክቡራትና ክቡራን አድማጭ ተመልካቾቻችን የዕለቱ ዜና በዚህ ቋጨው ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።